ሰላም በዚህ ቪዲዮ ዘስኬፒሲ የተባለውን አሪፍ ፊልም አቀርብላችኋለሁ። ፊልሙ እንደምትወዱት ስለማልጠራጠር ተራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ፊልሙ የሚጀምረው ጥብቅ የጥበቃ ስርዓት ባለው እስር ቤት ውስጥ ነው። እዚያም ፍራንክ ፔሪ የሚባል አዛውንት በሐሳብ ተወጦም ይታያል። ፊቱ ላይ ከሚታዩት ምልክቶችም ከዚህ ቀደም ሰርቶ የማያውቀውን እጅግ ከባድና ደፋር ነገር ሊያደርግ እንደሆነ ግልጽ ነው። ፍራንክ ቀስ ብሎ ወጥቶ ወደ እስር ቤቱ ዋና ወንበዴ ወደ ሆነው ወደ ሪዛ ክፍልም ይሄዳል። በሌላ ቦታ በእስር ቤቱ የልብስ ማጠቢያ ክፍል ውስጥ አራት ሌሎች እስረኞች ለማምለጥ ዝግጅት እያደረጉ ነው። ከእነዚህም ውስጥ ለስምንት ዓመታት የታሰረው ሌኒ፣ የ12 ዓመት ፍርድ የተወሰነበት ቪቭ ባቲስታ፣ የእድሜ ልክ እስራት የተፈረደበት ብሮድ የሚባል መካከለኛ ዕድሜ ላይ ያለ ሰውና የሰባት ዓመት ፍርድ ያለበት ሌሴ የሚባል ወጣት ይገኙበታል። በፍጥነት ከውሃ ማውረጃ ፍሳሽ አጠገብ ያለውን መሬት በመስበርም አንድ ሰው ሊያልፍበት የሚችል ቀዳዳም ይሰራሉ። ቡድኑ አንድ በአንድ ወደ ውስጥም ይገባል። ፍራንክን የሚጠብቅ የሚመስለው ብሮዲ ብቻም ይቀራል። እነዚህ ሁሉ እስረኞችም ሌሲ ከመምጣቱ በፊት ፍራንክን እየጠበቁ እንደነበር ይገለጻል። ለረዥም ጊዜ ከጠበቀውም በኋላ ብሮዲ ተስፋ ቆርጦ ወደ ጉድጓዱ ይገባል። ነገር ግን ኮፍያውን በድንገት ከጉድጓዱ አጠገብ ወድቆ ረስቶታል። ከጥቂት ደቂቃዎች በኋላ ፍራንክ ሆዱን ተወቅቶ እየደማ ወደ ስፍራውም ይደርሳል። የብሮዲን ኮፍያ አንስቶም ወደ ጉድጓዱ ይገባል። ትዕይንቱ በድንገት ከብዙ ወራት በፊት ይሸጋገራል። ፍራንክ የልብስ ማጠብ ሥራ ላይ ነው። ከተለያዩ ክፍሎች መታጠብ ያለባቸውን ልብሶች በሙሉ ሰብስቦ አንድ ትልቅ የኢንዱስትሪ ማጠቢያ ማሽን ወደ ተቀመጠበት ክፍል ይወስደዋል። ይህ የዕድሜ ልክ እስራት ለተፈረደበት ፍራንክ የዘወትር ሥራም ይመስላል። የመውጣት ተስፋ ስለሌለው ፍራንክ የእስር ቤት ሕይወትን አስከፊ እውነታዎች የተቀበለም ይመስላል። ሥራውን እየሰራ ዝቅ ብሎም እየሄደና ከእስር ቤቱ ወንበሬ ከሪዛ ጋርም ሳይጋጭም ራሱን ለማኖር ይሞክራል። አሁን የህይወቱ መጨረሻ ላይ ደርሷል እና የራሱ የጓደኞች ስብስብም አለው። አንድ ከሰዓት በኋላ ፍራንክ ከልብስ ማጠቢያ ስራው ሲመለስ የክፍል ጓደኛው ሻንጣውን ሲያዘጋጅ ይመለከታል። ሰውየው የእስር ጊዜው ስላለቀ ወደ ቤቱም እያመራ ነው። ይህ በእንዲህ እንዳለ ሁሉም ሌሎች እስረኞች አዲሶቹን እስረኞች ለማየትም ተሰብስበዋል። በጸረ ባክቴሪያ ዱቄት ተሸፍነው ቡታንታ ብቻ ለብሰው ይታያሉ። ሁሉም በዚህ ትዕይንት ተስበዋል፣ በተለይም ሜሪዛ ታናሽ ወንድም ቶኒ። እሱ መልከ መልካም እስረኞችን በአካል ማጥቃት የሚወድ ጨካኝ የሱሰኛ ነው። የቶኒ አይኖች ኢቫሌሲ በሚባል ወጣት አዲስ መጤ ላይ ሞርቀዋል። ብዙም ሳይቆይ አዲሶቹ እስረኞች ወደ ክፍላቸው ገብተዋል። አሌሲ ከፍራንክ ጋርም ይቀመጣል። ወጣቱ ራሱን ለማስተዋወቅ ይሞክራል፣ ነገር ግን ፍራንክ ፍላጎት ያለው አይመስልም። በዚያ ምሽት አንድ ልጅ ቡናማ ፖስታ በፍራንክ ክፍል ውስጥም ይጥላል እና እሱም በሸልተኝነትም ያነሳዋል። ሰውየው ላለፉት 14 ዓመታት ወደ ቤቱ በተለይም ለልጁ ደብዳቤዎችን ሲጽፍ እንደነበር ይገለጻል። አንድም ምላሽ ግን አግኝቶ አያውቅም ነበር እና ሊጽፉለት እንደማይፈልጉም ያስባል። ነገር ግን ፍራንክን እጅግ ያስገረመው ቡናማው ፖስታ ከባለቤቱ የተላከ ደብዳቤን ይዟል። ደብዳቤው የሚወዳን ልጁ በቅርቡ እጽ ከመጠን በላይ በመውሰድ ምክንያትም ሆስፒታል እንደገባች ይገልጻል። ፍራንክ በዚህ ዓለም ውስጥ እጅግ የሚወዳት ሰው አሁን ለሞት እንደተቃረበች ሲረዳ መላው ዓለሙም ይገለባበጣል። እጅግ በጣም ተረብሾ ነበር። ከጥቂት ሰዓታት በኋላ ወደ እስር ቤት ቤተ ክርስቲያን እየሄድ እናየዋለን። ይዋለን ለአዛውንቱ እስረኛ ደግ የሆነውም ጠባቂ ይህ ለመጎብኘት ያልተለመደ ጊዜ ቢሆንም እንኳን በሩን ይከፍትለታል። ፍራንክ እዚያ የግል ጊዜ እንዲኖረውም ይፈቅድለታል። እናሱን ከውጭ ሆኖ ይጠብቃል። ፍራንክ ከዚያም ወደ መናዘዣ ክፍልም ይገባል። እዚያም ደብዳቤውን ከኪሱም ያወጣል። ለትንሽ ጊዜ ስሜቱ ተሰብሮ ልጁን ማግኘት እንዳለበትም ይናገራል። በማግስቱ ፍራንክ የልብስ ማጠብ ስራ ላይ እያለ የመወጉጉቱን የቀሰቀሰ ነገር ያስተውላል። ከልብስ ማጠቢያ ክፍሉ የማጠቢያው ማሽን ጀርባ በብረት ሰሃን ላይ የአየር ማስወጫዎችም አሉ። ከላይና ከማጠቢያ ማሽኑ ጋርም በተመሳሳይ ግድግዳ ላይ እየተገናኙ የብረት ቱቦዎችም ውሃውን ከክፍሉ የሚያስወጡም ይመስላል። በድንገት በፍራንክ አይምሮ ውስጥ ጥቂት ሀሳቦችን ያበራለታል። እና በኋላ ላይ ከረዥም ጊዜ ጓደኛው ብሮዲ ጋር ይጨዋወታል። የአየር ማስወጫዎቹ ከእስር ቤቱ ከሚወጣው የፍሳሽ ማስወገጃ ሥርዓት ጋር የተገናኙ መሆናቸውንም ይጠይቃል። ብሮዲ መጀመሪያ ላይ ጓደኛው ስለዚህ አይነቱ እንግዳ ነገር ለምን እንደሚጠይቅም በመጠየቅ ይገረማል። ነገር ግን ፍራንክ ለልጁ የተላከውን ደብዳቤ ያሳየዋል እና በማንኛውም ጊዜ ልትሞት እንደምትችልም ይገልጽለታል። ፍራንክ አሁን ከእስር ቤት መውጣት ይፈልጋል። እናም ለዚህ የጓደኛውን እርዳታም ይፈልጋል። ሮዲ ከዚህ ቀደም ከእስር ቤቱ በታች ቆፍሮ ስለነበር ስለመላው ተቋም ሰፊ እውቀት እንዳለው ይታወቃል። ትንሽ ካሰላሰለ በኋላም በመጨረሻ ጓደኛውን ለመርዳት ይስማማል። ምክንያቱም እሱም የዕድሜ ልክ ስርዓት ላይ ነው። ከጥቂት ቀናት በኋላ ፍራንክ ሌኒን ያነጋግረዋል። ሌኒ ታዋቂ ሌባ እና አማተር ቦክሰኛ ሲሆን በይቅርታ ሊፈታ የነበረ ሰው ነው። ነገር ግን የቀድሞ የክፍል ጓደኛው በሌኒ ላይ መረጃ አቅርቦበት የይቅርታ ውድሉ ተሰርዟል። ቦክሰኛው አሁን ለበቀል እየሞተ ነው እና ፍራንክ ይህንን ሁኔታም ይጠቀማል። ከእስር ቤት ለማምለጥ እቅድ እንዳለውም ይገልጻል እና ሌኒ በመሳሪያዎች ጎበዝ ስለሆነ ለዚህ ስራ እጅግ ጠቃሚ እንደሚሆንም ይናገራል። ሌኒ መጀመሪያ ላይ ትንሽ ተጠራጣሪ ነበር፣ ነገር ግን በመጨረሻ በእቅዱም ይስማማል። ከጥቂት ቆይታ በኋላ ፍራንክ በካንቲኑ ከሌሎች ሁለት እስረኞች ጋር ስብሰባ ያደርጋል። ከእስር ቤት እንዴት እንደሚወጡ ሲወያዩ ዶሚኖስ እየተጫወቱም ያስመስላሉ። ወደ ነፃነት የሚወስደው አንድ መንገድ ብቻ ነው፣ እናም በልብስ ማጠቢያ ክፍል ውስጥም ያልፋል። እዚያ ያለመድረስ ሶስት ጠባቂዎች ያሉባቸውን በሮች ማለፍ አለባቸው። ነገር ግን ፍራንክ የተለየ መንገድም ይጠቁማል። ከጥቂት ቀናት በፊት ወደ ቤተ ክርስቲያን ሄዶ ነበር እና በመናዘዣ ክፍሉ ላይ አንድ እንግዳ ነገር አስተውሏል። ግድግዳዎቹ ከቀላል እንጨት የተሰሩ ነበሩ እና ከልብስ ማጠቢያ ክፍሉ ጋርም በቀጥታ የተገናኘ መሆኑንም አውቋል። የመናዘዣ ክፍሉን መስበር ከቻሉ ሳይታወቁ በቀላሉ ወደ ገብረ ቤት ክፍል መድረስ ይችላሉ። አንድ የልብስ ማጠቢያው ክፍል ከደረሱ በኋላ በአየር ማስወጫዎች በኩል አልፈው ወደ ታችኛው የፍሳሽ ማስወገጃ መሄድ ይችላሉ። ነገር ግን ለዚህ የአየር ማስወጫዎቹን የያዘውን የብረት ሳህን መስበርም አለባቸው። በዚያ ምሽት በእስር ቤቱ መብራቶች ሲጠፉ ሌኒ ወደ ስራውም ይገባል። ከክፍሉ ወንበር ላይ የብረት ቱቦዎችን አውጥቶ ከላይ ትንሽ መቆለፊያም ያስገባል ይህ መሳሪያ የብረሳኑን ለመቁረጥ እንደሚረዳቸው ተስፋ አድርጎ ነበር በሌላ ቦታ ፍራንክ ወደ እስር ቤቱ ትልቁ እስረኛ ክፍል ይሄዳል ሁለት ሜትር ቁመትና መቶ ኪሎ የሚመዝን ትልቅ ሰው ሲሆን ቱቶን በመባልም ይታወቃል ፍራንክም ሌኒ አንድ ለአንድ ለመፋለም እንደተገዳደረው ይነግረዋል ይበንዲ እንዳለ ስለ እቅዳቸው አንዳንድ ተጨማሪ ዝርዝሮችንም እናገኛለን የልብስ ማጠቢያ ማስወጫው ወደ አንድ የውሃ ማጠራቀሚያ ክፍል አናትም ይወስዳቸዋል። ከዚያም ከእስር ቤቱ በታች ወዳለው የፍሳሽ ማስወገጃ ስርዓት መሄድ ይችላሉ። የፍሳሽ ማስወገጃ ቱቦዎቹ ከዚያም በአቅራቢያው ካለው ወንዝ በታችም ይወስዷቸዋል እና ያንን ካለፉ ልክ ከባቡር ጣቢያው በታችም ይደርሳሉ። ነገር ግን የጥድፊያ ሰዓት ከመጀመሩ በፊት የባቡር ሀዲዶችን ማለፍ አለባቸው። ሀዲዶቹ 650 ቮልት የኤሌክትሪክ ኃይል ይይዛሉ እና ከዘገዩ ሁሉም በኤሌክትሪክ ተይዘውም ይሞታሉ። ሦስቱ ከዚህ ዝግጅቱን ለማፋጠን እና ከሶስት ቀናት በኋላ ለማምለጥም ይስማማሉ። ሳያውቁት የሱሰኛው ቶኒ ከአጠገባቸው በትኩረት እየተመለከተ ነበር። በዚያም ምሽት ሁሉም እስረኞች በካንቲኑ ውስጥ ቱቶን እና ሌኒ ሲፋለሙ ለማየት ይሰበሰባሉ። ግዙፉ ሰው በግልጽ በጣም ኃይለኛ ነበር እና ሌኒንም በቀላሉ ያሸንፈዋል። ሆኖም ሌኒ አንድ የሚያስደነግጥ ጡጫ በመስጠትም የአልማዝ ጥርሱን ከቱቶን አፍ ላይ መጥቶ ማስወጣት ይችላል። ሌኒ ጠባቂዎቹ ውጊያውን ከማቆማቸው በፊትም ጥርሱን በፍጥነትም መውሰድ ይችላል። በኋላ ሁሉም ሲተኙ ሌኒ አልማዙን ከቀድሞ ቀን ከፈጠረው የብረት ቱቦ መሰል መሳሪያው ጋር ጫፉ ላይም የሚለጥፈዋል። ትዕይንቱ ከዚያም ወደ አሁን ጊዜ ይመለሳል። ይህ የእስረኞች ቡድን ከማጠቢያ ማሽኑ ጀርባ ያለው የአየር ማስወጫ ቦታ ደርሷል። ሌኒ በአልማዝ የተያያዘውን የመሳሪያውን ሹል ጫፍ በመጠቀምም የብረት ሳህኑንም ይቆርጣል። ቡድኑ ከዚያም ወደ ሌላኛው ጎን ይወጣል። እዚያም ብዙ ሳይቆይ የፍሳሽ ማስወገጃውንም ያገኛሉ። አሁን በእስር ቤቱ አቅራቢያ የሚፈሰውን ወንዝ ማለፍ እንዲችሉ ወደ ፍሳሽ ማስወገጃዎቹ ጥልቀት መጓዝ አለባቸው። ወደ የቀድሞ ጊዜ ስንመለስ እስረኞቹ በሙሉ በጋራ መታጠቢያ ክፍል ውስጥ እየታጠቡ ነው። ውይይቶቹንም ሲያይ የነበረው ቶኒ ፍራንክን ቀርቦ ሁሉም ነገር ደህና እንደሆነ ይጠይቀዋል። አዛውንቱ አንድ ነገር እያሴሩ እንደሆነ ግልጽ ሆኖለታል። ከዚያም ፍራንክ የክፍሉን በር ክፍት እንዲተው ነግሮትም በሚቀጥለው ቀን ሊጎበኘው ቃል ይገባል። በኋላ ፍራንክ ለአጋሮቹ ስለተፈጠረው ነገር ያሳውቃቸዋል። እኔ ወዲያውኑ የሁሉም ሰው ስሜት ይደበዝዛል። ቶኒ የእስር ቤቱ ዋና ወንበዴ የሆነው የሪዛ ወንድም ስለሆነ ማንም ሊነካው እንደማይችል ሁሉም ያውቃል። ዝም ብለው ከተቀመጡና ምንም ካላደረጉም እቅዳቸው መጋለጡ አይቀርም። ስለዚህ ፍራንክ ይህን ችግር ለመፍታት ሊረዳቸው የሚችል ሌላ ሰው ወደ ቡድናቸው እንዲያመጡ ሀሳብ ያቀርባል። ያ ሰው ቪቭ ባቲስታ ነበር። እሱ ለእሱ ሰኛ ለሆኑት እስረኞችም አነስተኛ መጠን ያላቸው እፆች የማከፋፈል ኃላፊነት ያለበት እስረኛ ነው። ሁሉም የመንግስት እቅድ አካል ሲሆን የእሱ ሰኞች ቀስ በቀስ መጠኑን በመቀነስም ከእነዚህ ንጥረ ነገሮች እንዲርቁም ያደርጋል። በማግስቱ ከሰዓት በኋላ ፍራንክ በእስር ቤቱ ቤተ መጻሕፍት ውስጥም ከባቲስታ ጋር እየተወያየ ይታያል። የዕፅ አዘዋዋሪው ቶኒም በማንኛውም መንገድ እንዲያስቆምላቸው ይፈልጋሉ። በምላሹም ከእስር ቤት በማውጣትም ነፃነቱን እንዲሰጠው ቃል ይገባለታል። ባቲስታ ወዲያውኑ ይስማማል እና ቶኒን ለዘላለም የሚያስቆም አስከፊ እቅድም አለው። እሱ ከፍተኛ መጠን ያለው መርዝ የተቀላቀለበት እፅ አዘጋጅቶ ከላቦራቶሪው ውስጥን በድብቅ ለማውጣት አስቧል። ፍራንክ ከዚያም እፁን ወስዶ በሚቀጥለው ቀን ለቶኒ ይሰጠዋል። ትዕይንቱ ወደ አሁኑ ጊዜ ይሸጋገራል። እስረኞቹ ፍራንክ፣ ሌኒ፣ ብሮዲ እና ባቲስታ በሆነ መንገድ ወንዙን አልፎ ይሄዳሉ፣ ወደ ሌላኛው ወገንም ይወጣሉ። ነገር ግን መላ የፍሳሽ ማስወገጃ ሥርዓትም በኮንክሪት ግድግዳ መዘጋቱን ይመለከታሉ። መላው እቅዳቸው ከአይናቸው ፊት ለፊት ሲፈራርስም ውጥረት ይነሳል። በሌሲ የተናደደ የሚመስለው ሌኒ ግድግዳው ላይ ገፍቶትም ይመታዋል። ሆኖም አዲስ መጤው ሲሸውደው ሌኒ በኮንክሪት ግድግዳው ላይ ቀዳዳ ይፈጥራል። ይህም ቡድኑ ግድግዳው አዲስ እንደተገነባ እንዲገነዘብ ያደርገዋል። እናም ወዲያውኑም መስበር ይጀምራሉ። በጥቂት ደቂቃዎች ውስጥም አንድ ሰው ሊያልፍበት የሚችል ትልቅ ቀዳዳ በግድግዳ ላይ በተሳካ ሁኔታም ይሰራሉ። ብሮዲ በእንደዚህ አይነት ሁኔታዎች ውስጥም እጅግ በጣም ልምድ ያለው በመሆኑ ቀድሞ ወደ ጉድጓድ ውስጥም ይገባል። ከዚያም ውስጡ መቆፈር ይጀምራል። በድንገት ግን መጥፎ ዕድል ያጋጠመውና አዲስ የተገነባው የግድግዳው ክፍልም ይፈርስበታል እና ፍርስራሹ ስርም እዛው ተቀርቅሯል። ፍራንክ በችኮላ በእጁ የቻለውን ያህል አፈር በማውጣትም ጓደኛውን ለማዳን እየሞከረ ነው። ምንም እንኳን ብሮዲ ንቃተ ሊናውን ቢያጣም በጥሩ ሁኔታ የሚተነፍስ ይመስላል። ወደ ቀድሞ ጊዜ ስንመለስ ሌሊቱ ይነጋል። ይህ ማለት ፍራንክ ለቶኒ ጉብኝት እየተዘጋጀ ነው ማለት ነው። ፍራንክ በቁም ሳጥኑ ውስጥም በድብቅ መርዝ የተጨመረበት የእጽ ክምችት አለው። ለቶኒ ሊሰጠውም አስቧል። ስለዚህ ጹም ወደ ውስጥ ስቦ በመጨረሻ ንቃተ ሊናውን ያጣል ብሎም ያምናል። በሚያሳዝን ሁኔታ ቶኒ ብቻውን ወደ ፍራንክ ክፍል አይመጣም፣ ሌላ እንግዳ እስረኛ ይዞ መጥቷል። ቶኒ መርዙ የተጨመረበትን የእጽ ክምችት ይዞ ለዚያ እንግዳ ሰውም ይሰጠዋል። ከዚያም ትኩረቱን በላሲ ላይ ያደርጋል። እሱ አሁንም በላይኛው አልጋ ላይ ተኝቶ ነበር። ቶኒ ላሲም በአካል ሊያሰቃየው እንደሚፈልግ ግልጽ ነው። ሆኖም አዲሱ እስረኛ እጅ አይሰጥም እና ቶኒን በአቅራቢያ ባለው ወንበርም ይመታዋል። እንግዳው ሰው ይህንንም አይቶ መርዝ የተጨመረበትን የእዝቅ ምችት ይዞ ወዲያውኑም ይሮጣል። በሌላ በኩል ቶኒ በጣም ስለተጎዳ ከክፍሉ እየተንገዳገደ ወጥቶ በደረጃው ወደ ታችም እየወደቀ እንመለከተዋለን። በዚህም ጉዳት ደርሶበት በቦታው ይሞታል። አሁን ባለው ሁኔታ የሸሹት እስረኞች ቡድን የተጎዳውን ብሮዲን ተራ በተራ እየተሸከሙ ወደፊት ይሄዳሉ። ብዙም ሳይቆይ የተተወ የባቡር ጣቢያ ደርሰውም በትክክለኛው መንገድ ላይ እንደሆኑ ይገነዘባሉ። ሌሲ ከሆዱ በብዛት ደም እየፈሰሰበት ያለውን ፍራንክን ለመርዳት ይሞክራል። ነገር ግን አዛውንቱ ሁሉም እንዲቀጥሉ ያሳስባቸዋል። በዚህ ቅጽበትም ውሾች ወደ ጣቢያው ሲመጡም ይሰማሉ እና ፖሊሶች እያሳደዷቸው እንደሆነም ይገነዘባሉ። አሁን የሕይወትና የሞት ጉዳይም ሆኗል። እናም ንቃተ ኅሊናውን ያጣውን ብሮዲን ትተውም ለመሄድ ይገደዳሉ። ቡድኑ ከዚያም ወደ ቀጣዩ እንቅፋታቸውም ይሮጣል። ትንሽ ግን ጥልቅ የሆነ የውሃ ማጠራቀሚያ ነው። እሱም ማለፍ ከባድ ስራ አይደለም፣ ነገር ግን ሌኒ የመዋኘት ስለማይችልም ሲያልፉ ይቸገራሉ። ከእነዚህ ችግሮች ሁሉ ጋርም እስረኞቹ ራሳቸውን ከማጠራቀሚያው አሻግረው የባቡር ሀዲዶቹ ጋር በመጨረሻም ይደርሳሉ። ወደ ቀድሞ ጊዜ ስንመለስም ሪዛ የፍራንክን ክፍል ይጎበኛል። ሌሲ በቶኒ ግድያ ምክንያት ብቻው የሚታሰርበት እስር ቤት እንደተወሰደ ፍራንክም ይገልጻል። የዚያም ሙሉ ግጭት ሌላኛው ምስክር የሆነው የቶኒ እንግዳ ጓደኛ መርዝ የተጨመረባቸው እጾች በመውሰዱ ሞቷል። ስለዚህ ሪዛ ወንድሙ በትክክል እንዴት እንደተገደለ ማወቅ ይፈልጋል። ከዚያም ፍራንክን በዚያው ምሽትም ወደ ክፍሉ እንዲመጣና እውነቱን በሙሉ እንዲገልጽ ያስፈራረዋል። ሆኖም ፍራንክና ቡድናቸው በዚያው ምሽት ለማምለጥ እያቀዱ ነው። ዝግጅቶቹ ተጀምረዋል እና ሁሉም ቀስ በቀስ በእስር ቤቱ ውስጥም በተለያዩ ክፍሎች የየራሳቸውን ቦታ እየያዙ ነው በዚያን ጊዜ ፍራንክ ወደ ጎብኚዎች ክፍል ተጠርቶ ባለቤቱንም ይመለከታታል። እጅግ አስደንጋጭ በሆነ ሁኔታ ሴት ልጁ በዚያው ጠዋት መሞቷም ይነገረዋል። ይህም የፍራንክን ልብ እጅግ ይሰብረዋል እና አሁን ከእስር ቤት ለመውጣት የነበረው ምክንያት ሙሉ በሙሉ ከንቱ ሆኗል። ትዕይንቱ ወደ አሁንም ይዘላል። የሸሸው ቡድን በደህና የባቡር ሐዲዶቹ ጋር ደርሷል። ሁሉም ነገር እንደ እቅዱም እየሄደ ይመስላል። ግን በአጋጣሚ ሌኒ እግሩ በሁለት ሐዲዶች መካከል ይጣበቃል። ችግራቸው ላይ ሌላ ችግር ለመጨመርም አንድ ባቡር በፍጥነት ወደ እነሱ አቅጣጫ እየቀረበ ነው። ባቲስታ ጓደኛውን ለመርዳት ይጣደፋል፣ ግን በጣም ዘግይቶ ነበር። ሁለቱም በሚመጣው ባቡር ተመተውም ይደቃሉ። ይህ በእንዲህ እንዳለ ፍራንክ እና ሌሲ በጊዜው ወደ ጎን በመታጠፍ መትረፍ ችለዋል። ከዚያም ከሐዲዶቹ ርቀውም ይሮጣሉ እና ብዙም ሳይቆይ በአቅራቢያ ወደሚገኝ ጣቢያ ይደርሳሉ። ሁለቱ በመጨረሻ ነፃነታቸውን አግኝተው በፍጥነት ሌላ ልብስም ቀይረው እናያቸዋለን። ሌሲም ተሰናብቶት ከዚያም ከቦታው ይሄዳል ፍራንክን በደስታ ወደ ለንደን ጎዳናዎች ወደሚያስገባው ደረጃ መውጣት ይጀምራል። ወደ ቀድሞ ጊዜ ስንመለስ ፍራንክ ከእስር ቤት ለመውጣት ምንም ምክንያት እንደሌለውም ይወስናል። ስለዚህ ወደ ክፍሉ ተመልሶ ከሌሲ ጋር እየተነጋገረ እናየዋለን። ፍራንክ ስለ ማምለጫ ዕቅዱ ሁሉንም ነገር ገልጾለት ሌሲ ቦታውን እንዲይዝ የሚያሳስበዋል። ፊልሙ ፍራንክ ወደ ሪዛ ክፍል ሲገባ ወደ አሳየን ወደ መጀመሪያው ትዕይንትም ይመለሳል። እዚያም የልብስ ማጠቢያ ክፍል ውስጥ ጉድጓድ ለሚቆፍሩ ጓደኞቹ ጊዜ ለመግዛት ሲል ከንቱ ነገር ማውራትም ይጀምራል። ፍራንክን ምሪዛኒ እየተሳደበ ሕይወቱ ምንም ትርጉም የሌለው ፈሪም ይለዋል። ይህ በግልጽ የወንበዴውን እንዴት ያነሳሳና ፍራንክን ሲወገውም ይታያል። ብዙም ሳይቆይ ጠባቂዎቹ ወደ ስፍራው ደርሰው ፍራንክን በችኮላ የመጀመሪያ እርዳታ ይሰጡታል። በሚያስደንቅ ሁኔታ ፍራንክ ወደ ልብስ ማጠቢያ ክፍል ስለመድረስ ስልም ሲያይ እንደነበር ይገለጻል። በእውነቱ ለጓደኞቹ ጊዜ ለመግዛት እሱ እዚያው ቀርቶ ነበር እና ጓደኞቹ እንዳለን ማምለጥ ችለዋል። እናም ፊልሙ የሚያበቃው ፍራንክ ቀስ ብሎ ንቃተ ህሊናውን ሲያጣና በለንደን ጎዳናዎች ላይ ልጁን ስለማግኘት ሲያለምም እያሳየን ነው። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ